ከዚያ ድረስ በትዳር ሲሆኑ መካል ች ነው ኖች ነበሩ ብርይችላል መካል ልጅ የማይወልዱ ነበሩ። የትዳር አንዱ ጥቅሙ ልጅ መውለድ ማፍራት ነው። አንዱ ጥቅሙ ልጅ መውለድ ነው። ሁለተኛውና ዋናው ትልቁ ዓላማ ግን ከኃጢአት ለመዳን ነው። የትዳር ጥቅሙ ከኃጢአት ለመዳን ነው። ባል የሚፈልገውን ነገር ስ እንዲያገኝ፣ ሚስት የምትፈልገውን ነገር ከእርሱ ላይ የምታገኝ ሁለቱም መረዳዳት ይባላል። ተጋዘው የሚኖሩ ህይወት ነው። ባል ሚስቱን ህይወት ያግዛል፣ ሚስት ባሏን ህይወት ታግዛለች። ይስለማለት ነው ባል ስለ ሚስቱ ህይወት ይኖራል ማለት ነው። ስለዚህ ከሃጢያት እንዲወጡ ከኃጢአት ነጻ እንዲሆኑ እንዲጠበቁ የሥጋዊ ፍላጎታቸው ከዛው የተገደዱ እንዲቀር ይተዳደሩ ከዛው ሁለተኛው ከረሃብና ከጥማት ከችግር እንዲኑ ሁለቱም ተረዳዳቸው ተጋዘው ይሰራሉ፣ ህይወታቸው ላይ ሸልባሉ። በዛ መካከል ሶስተኛው ለግል ልጅ ይወልዳሉ ማለት ነው። ልጅ ከወለዱ በኋላ ለሥላሴ ታሉ ይሰጣሉ። የእነሱ የአብራካቸው ክ ሆ የአብራካቸው ክባ ሆና ለስላሴ መልካም አድርገው ልጃቸውን ይሰጣሉ። የሆነ ቅድስ ቤተክርስቲያን አገዳ ይሆናል። የሀገር ውግን ዳሻመከታ ይሆናል። ሀገርን የሚያስገብር ይሆናል። ዳር ድንበሯ የሚጠብቅ ይሆናል። ሀገርን በአጥንት መከስከስ፣ በደሙ መፍሰስ፣ በስጋው መቆረስ ሀገርን ይገለባል። ሀገርን ይጠብቃል። ሀገርን ከሚያፈርሱ ይል የርሱን ህይወት እየገበረ ሀገርን መሰላ ሊኖራል ማለት ነው። ይሄ የትዳር ጥቅም ነው። የትዳር ውጤቱ ይሄ ነው። የትዳር ውጤቱ ይሄ ነው። ሀገርን ይጠብቃል፣ በትምህርቱ ይጠብቃል፣ በጸሎቱ ይጠብቃል። ሀገር በማስከበር በሰላም አስከባሪ ይሄ ይጠብቃል፣ ይደብቃል። በተለያየው ሁኔታ ሀገርን ይጠብቃል። ሰው ወላጣን ሀገርን ይጠብቃል። ቅድስት ቤተክርስቲያንን ይገለባል። ምንአለም ይጠብቃል። የሩጫ ለግዱዶችም ሁሉ ይተካል ማለት ነው። ይሄ አንዱ የትዳር ምስጥር ነው። ታዲያ በዚህ ላይ

አስተማሪ ወግብር አስተማሪ ወግብር መስራት በዚህ ከሆነ ስላሴ ይመሰገናሉ ስራው ሁሉ ውጤት ይኖረዋል ማለት ነው። ታዲያ በዚህ ህይወት እስከ እርጅናቸው ድረስ ሰምተው እግዚአብሔርን ይጠብቁት ነበር። እግዚአብሔርን የሚማጸኑት ነበር። ዛሬ እንደው ያገናኘን ነገ የሚበዛውን ነገር ትሰጠናለህ ብለው እኛስ አንተ ብታረድ እንደማትዘገይ እናውቃለን። ብታረድ ብትውልም እንደማታድር እናውቃለን እግዚአብሔር ሊያረፍድ ይችላል ዘመኖች ነገር ግን አይቀርም እግዚአብሔር ሊያልፍ ይችላል በዛው አይቀርም። እግዚአብሔር ሊውል ይችላል በዛው አይቀር። እግዚአብሔር ይመጣል። ነገ በሰላም ሁሉ የሚጎበኝበት ጊዜ ይኖራል። ስለዚህ አትናሲያና ቴዎድሮስ ምንም ምን ባስከው ተድረስ ልጅ ሳይወድ ቢኖር ትዳራቸውን ሳይበትሩ እግዚአብሔር አንድ ቀን እንደሚጎበኛቸው ተስፋ አድርጎት ነው። ወራ በመረጥ ሁላችን ይጎበኛ ያለው ነው ይቆጣው ሁላችን ይያለው ነው እግዚአብሔር ይሆናል። ምናልባት እግዚአብሔር ዝም ብሎ ይችላል እየሰማ ዝም ይላል። እንደማያይ እያየ እግዚአብሔር ዝም ይላል። ነገር ግን ሁሉ ደግሞ ሁሉም ምክንያት አለው፣ ሁሉም ውጤት አለው። እግዚአብሔር በጊዜው ሥራውን ይሠራል። እግዚአብሔር ዛሬ ስጠን እንዳለው ከሰጠን ነገ አውርደን እንዳለው ተወረደ አዛዦች እኛ እንጂ ታሳዎች አሁን ምን ይገርማችሁ? አንድ ጊዜ እግዚአብሔር እንጠይቃለን ወደ ሱና እንመለከታለን እጃችንን እንዘረጋለን ከዚያ በኋላ መፈሰበ እግዚአብሔር ፈጣን ሁሉም ባለበት አላማ ጸንቶ እግዚአብሔር መጠየቅ የሚያስፈልገው ባለበት ከጸና ሁሉም ይሰጣል። ቴዎድሮስና አትናሲያ በዚህ ጸኑ ጸኑ በዚህ ጊዜ ዘወትር እግዚአብሔር የሚማጸኑ ነበረ። ዘወትር ባባቸውን ለእግዚአብሔር ይሰጡ ነበረ። ቤተ እግዚአብሔር እንደዚህ ይሰሩ ነበረ። ሄደውም የቤተ ቅዱስ ቤተ ክርስቲያን መድረኳን በኋላ ሊሳለሙ ነበረ። አይናቸውን ወደ እግዚአብሔር ይመለከቱ ነበረ። እጃቸውን ወደ እግዚአብሔር ያነሱ ነበረ። ተስፋ ያቆረጡ ሰዎች ነበሩ በትዳ

እግዚአብሔር የተባለ ሲጎበኛት የተባለ የቂሳርያ ጳጳስ የርጋዘ ነበረ የስጋ ዘግእና ታዲያ በጣም ደግ ጳጳስ ነው። እግዚአብሔር የሚጠራ እረኛውን የሚጠብቅ እግዚአብሔር የሾመው ለእረኛነት ነው። ለመንጋ የጠበቀው መንገዱን እንዲያሰማራ መንገዱን እንዲጠብቅ የመንገዱን መጥፋት ሳይሆን የመንገዱን ድረት እንዲጨነቅ ጳጳስ ነበር እና በጾም በጸሎት ተወስኖ የሚኖር ነበረ። ነው በአንድም በሌላ መንገድ ይሰጣል በሩቁም ይሰጣል በቅርቡም ይሰጣል በትንሹም ነገር እግዚአብሔር ተገልጾ ስራ ይሰራል በታላቁም ነገር ተገልጾ ዛሬ የሚሰራ ነገር እስከ እስካሁን መጨረሻ ይሰራል። ከዚያ በኋላ ምን ዛይ በዚህ ጊዜ ጸሎት ወደ ዛይ ከደረሰ በኋላ እናታችን ቅድስት አርሴማ ተጸነሰች፣ ተወለደች ማለት ነው። ተወለደ መልኳ እጅግ የሚያበራ፣ አንደበቷ መልካም ቅዱስ ያደረ በሃይማኖት አጸንታይ ኖር ደግ ልጅ ወ አነጻቂ የሚያወራ መልካን ልጅ እግዚአብሔር ይመስገን እንጂ ሆኖ ነው ልጁ መቅ መታየቅ ያለበት ሰው ትዳር ይዞ ልጅ መውለድ ብቻ አይደለም። ልጅ ወርዶ ሀገር የሚሸጥ ይሆናል፣ ሀገር የሚገለብጥ ይሆናል፣ የመንጋውን ሰላም የሚነሳ ይሆናል፣ ራሱን ያልገዛ ይሆናል ማለት ነው። ሌላውም ሰላም የሚነሳ ይሆናል። ነገር ግን የተባረከ ልጅ ስታይ ይጠየቅ ይገባዋል። የተባረከ ልጅ አባታችን ቤተሰቦች የተባረከ ልጅ ስጠኝ። ይህ የማይሆን ከሆነ ሕሙማን የማይድኑበት፣ ዕውራን የማይበሩበት፣ ሙታን የማይነሱበት፣ ሀዘንተኞች የማይጽናኑበት ከሆነ ማይጸለይ ይዘጋ ብላን ብር የጠየቀች እንዲህ አይነት ጥያቄ ያስፈልጋል። አስላሲያም እንዲህ አይነት የጸሎት ጥያቄ ነበራትና ደም ግባቷን እንደ ፀሐይ የሚያበራ የፀሐይ ብርሃን የሚበዘብዝ መልካም የሆነችን በመልካም በውበቷን በመልካም ሀገር የምትጠቅም በጸሎቷ የምትጠቅም በአማላጅነቷ ለሀገር የምትጠቅም በሰማዕትነቷ የሀገር ሀገርን የምታጸና መልካም አስተምሮ ሲሆን ነው። አስራ ሁለት ዓመት ሲሆናት እና አባቷ እኛ እየደከም ነው፣ ለተሞታችን እየደረሰ ነው ማለት ነው። ወንድ ነው ነገር ግን በትዳር ተወሰነ ልጃችን እንድናይ እንፈልጋለን አለ። በዚህ ጊዜ ምን አለች እናታችን ቅድስት አርሴማ እኔ እናቴ አባቴ፣ የእናንተን ትእዛዝ እፈጽማለሁ፣ ለእናንተ እታዘዛለሁ። ነገር ግን የእናንተን ትእዛዝ እሺ ብዬ ከተቀበልኩ በኋላ ራሴን ለሰማያዊ ለክርስቶስ ሙሽራ አድርጌ ሰጥቻለሁ ለማን ሰጥቻለሁ? ለሰማያዊ ስራ፣ ለሰማያዊ ንጉስ ለክርስቶስ ኢየሱስ ራሴን ሰጥቻለሁ። ራሴን እንሰጥቻለሁ ይህ ሰዓት ወደ ጌዳ የሚገቡ እሺ፣ እግዚአብሔርን እያገለገልኩ እኖራለሁ፣ በፀመት ሀገር እጠብቃለሁ ብላ በተነሳችበት ጊዜ እናት አባት የሚቃወሟት አልቻሉም። መጀመሪያ እናት አባት ወደ እዛ

ልጋቸው አ ሰዎች በታገበች በሀገሩ ሄደዋል፣ በገደሉ ሄደዋል፣ በተራራው ሄደዋል፣ በወንዙ ሄደዋል፣ በጋራው ሄደዋል፣ በገዳማቱ ሄደዋል። በገዳማቱ ከሄዱ በኋላ ማን ያገኛሉ? እና ታች ቅድስት አርሴማን ማን ያገኛሉ ነበር ስዕሏን ስለው ድንግባቷን አይተው ተደንቀው ለንጉስ ትገባ

ወደ ቤተ መንግስት እንድትሄድ በጠየቀ ጊዜ የማትሄድናት የማትገዛናት እሺ የማትተላ ምክንያቱም የጥፋት የሃጢያት የበደል ነው። ያልተሰጠውን ፍለጋ ነው ያልተሰጠውን ፍለጋ ነበርና መሄድ ላይ አልቻለችም። በዚህ ጊዜ አጋታ አስገድዶ እንድትሄድ አደረገ። አጋታ የተባለችውን ሁሉ እመቤቷን እንድታሳምንለት ወደ ሃጢያት እንድትል እንድታሳምንለት ወደ ትርጣድስ እንድትመለስ ለማድረግ መልኳን እንደምትባቷን ባየ ጊዜ ምን አለ? እንዲሁ ስለሚሆን ይዣለሁኝና ደግሞ ይቺ ማለት ትገበኛለች አይደል? እኔ የመጣችሁን ወደ ሀገር ብዛት የመጣችሁን ወደ ሌላ ሰለፍ ያሰሩ ለኔ ምን አለኝ አሰጥ ማለት። በዚህ ጊዜ ህዝቡ አጋታ የተባለችውን በመሄድ እንድታሳምን እንደጠየቀ እስለይ ምን ማለት እናስተውል፣ የሚገባው ነገር አለ ለሃጢያት ሰው ለሃጢያት የሚመራለ፣ ለሃጢያት ሰው የሚያስተምራለ፣ ወደ ሃጢያት የሚመጣ ብዙ አለ። አጋታ አሳሚ ይሉ ነው በጠየቃት ጊዜ በመሄድዋ እሺ ማለት ለምን ከተባለ ነገር እንዳይጸና ነገር እንዳይጸና ነገሩ እስኪመቻቹ ድረስ መንፈስ ቅዱስ ቢጠይቁ በሃይማኖት እስኪበረቱ ድረስ ሌሎችን ለማበረታት መመሬት ነበረችና፣ እሺ ነገር እንዳይሰራ እሺ ካለች በኋላ በሰው ውሪዳ ብዙ ወርቅ ብር ልስጥሽ እና ሳምነሻችን እሺ። ወርቅ ብሩ መጨረሻ ላይ ትሰጠኛለ። መቼ ትሰጠኛለ? መቼ? መጨረሻ ላይ ትሰጠኛለ። ልጇን ካሳምን በኋላ በእጅ ከገባሽ በኋላ ትሰጠኛለ አለች። ይሄ ነው ሆን ያለበት የክርስትና ህይወት። ታዲያ በዚህ ጊዜ ምን አለቻት? እነሆ ለክርስቶስ ሙሽራ ነው ሰማያዊ ለክርስቶስ የታጨሽና ይያላው እንዲያራክስሽ ተጠንቀቂ፣ ተጣበቂ፣ ንቂ፣ እግዚአብሔርን ጠይቂ። እኔም ከአንቺ ጋር አለው፣ እስከሞት ድረስ እከተልሻለሁ። ከአንቺ በፊት አስቀድሜ አንገት የለዘ የለዘ ተሰጣለሁ። እኔ ለመከራ ተዘጋጃለሁ፣ ጠንክሪ። በስውር ነበር ያለቻት። ለንጉሱ ግን ወርቅ ብሩን መጨረሻ አቀበልሃለሁ፣ ወርቅ ብሩን መጨረሻ አቀበልሃለሁ፣ እስከዚህ ድረስ ግን አሳምኜ አመጣልሃለሁ። ለምን ዳስ ይሄን ነገረች የባለችበት ሰዓት ተስፋ አድርጎ ይጠብቅ ነበረ። ይቺ ታላቅ እናት ግን በሃይማኖት አንድ ሰናት መክራት ነበረ፣ ታስተምራት ነበረ። በገንዘብ አልሸጠቻትም። ዛሬ በገንዘብ ስንቱን እንሸጠዋለን፣ በገንዘብ ስንቱን እናሳልፈዋለን፣ በገንዘብ የስንቱን ክብር እናወርደዋለን። በገንዘብ ተነስቶ ውበቶቻችን ሰው ሌላ ነገር ወደ ኃጢአት መስራት አይገባም። በኃጢአት የሰው ልጅ ክብር ክብሩ መሸጥ አይገባም። በኃጢአት በገንዘብ ሀገር አይሸጥም። በገንዘብ ሌላ ነገር አይሸጥም። በገንዘብ ሌላ ነገር አይሸጥበትም። በገንዘብ እንደገንዘብ የስጋ ኮረቻ ሊሞላበት ይገባል። ከዚያ ውጭ ግን ሌላ ነገር ያስፈልገው ቤተ ክርስቲያን ሊገነባበት ይገባል። እየተሰራ ሀገር ሌላ ነገር ንጉስ ያው ወደ ቤት ለመስል እየተደረገ በዚያ አለ ሄዳ የማታምንለት ሆነ፣ የማታምንለት ሆነ። በኋላ ከዕለታት አንድ ቀን ወደ ቤተ መንግስቱ አስተረደው። ከዙፋኑ ተቀምጦ ወጥቶ ዙፋኑ ላይ ለማስቀመጥ እሷን ሞከረ። መልኳን ደም ግባቷን አየና አንዳው ይበራያ ላይ ለመሰቀም ሞከረ ማለት ነው። በዚህ በተነሳ ጊዜ ኃይለ እግዚአብሔር በእሷ ላይ አድሮ ነበርና ራሱ አለ። ለዚያ ያስከዛችና እናት ነበረችና ኃይለ እግዚአብሔር ስላገዛት አውዳ መሬት ላይ ከሰከሰች በዚህ ጊዜ ወደቀ። እንዴት እኔ ታላቅ ንጉስ ሆነ እንዴት በአንዲት ብላቴና እንዲወድቃለሁ? እንዴት ይዋረዳል? አካባቢው ያላማረሰው ሁሉ ጊዜ የሚዋረዳል። አስተሳሰቡ ያላማረሰው ሁሉ ጊዜ የሚወድቃል። ለውን ነው ያላማረሰው ሁሉ ጊዜ የሚወድቃል። ለእውነት ይዞ የማይሰራ ለእውነት የማይሰራ ለእውነት የማይኖር ከሆነ ውድቀቱን የከፋ የራስ አይ የሚሆነው። እግዚአብሔር ሁላችንን ከውድቀት ይጠብቀን። በእውነት መስራት ያስፈልገናል። በእውነት መሪያ ያስፈልገናል።

ያለኛ በነገረችው ሰዓት ተናደደ፣ ተቆጣ። በተቆጣ ጊዜ ሰላሳ ሁለት ጥርሷን በቁጣት እየነቀለ አንድ በአንድ መምኔቷን ሰላሳ ሁለት ጥርሷን እየነቀለ ነበር የደበደባት፣ እየነቀለ ነበር ያሰቃያት። መከራሳ ያሰቃያት መከራ ጸናባት። ወርቅ ብሩን መጨረሻ ትሰጠኛለህ ብለው ነበር። ምን ምን ትለኛለህ? ትሰጠኛለህ ወርቅ ብሩን ልጅቱን የምታሳምንበትን ወርቅ ብር መጨረሻ ትሰጠኛለህ? የአጋታ ወርቅ ብሯን ብላ ነበረ። ድብድብ ነበረ፣ ስለ ሃይማኖት ጥርሷን መርገፍ ነበረ፣ ስለ ክርስቶስ መገረፍ ነበረ፣ ስለ ክርስቶስ መሰደድ ነበረ፣ ስለ ክርስቶስ መከራ መቀበል ነበረ። በዚህ ቅድስት አርሴማን አሳልፈ መስጠት አልቻለችም ነበረ። በሃይማኖት እንድጸና ደረገቻል ወርቅ ብሩ ከካህዲው ንጉስ፣ ከማያምነው እግዚአብሔርን ከማይፈራ ለእውነት ከማይኖረው የሰውን ህይወት ለማበላሸት ከተነሳው ዋጋውን ተቀበለች። ዋጋው ከሰማያዊ ጌታ ኢየሱስ ክርስቶስ የነዚህ መንግስተ ሰማያት ነበር። በዚህ ጊዜ ይህን መከራ ጸናባቸው። ይህን መከራ ጸና በእነሱ ላይ ስድብ አደረሰ፣ ድብድብ አደረገ። በሌሎችም ላይ መከራ ጸና። አጋታንም በሰይፍ ወደ ሆነ አንገቷን መታ፣ ቆረጠ፣ ገደለ። ይሄን ገደለ። ከገደለ በኋላ እናታችን ቅድስት አርሴ ማግን ባለችበት ጸናች። ወደ እስር ቤት አስገባ፣ አራዊቶችን ወደ እርሷ አላከ፣ አራዊቶችም እሷን ሊበሉ ቀርቶ። እርሱን ነን ወደ መብራት ተመለሱ። ንጉሱን በዚህ ጊዜ ሰገነቱ ላይ ወጥቶ ባለመድኃኒቶችን የዚህ ዓለም ስራ የጠንቁላ የሚያውቁትን አጋንንት የሚያሟርቱትን የተለያዩትን ነገሮች ሁሉ አምጥቶ ቅድስት አርሴማን አጥፎልኝ አለ። ማጥፋት አልተቻለም። ሰው በእግዚአብሔር ካመነ ማንም ድል ሊነሳው አይችልም። ሰው በእግዚአብሔር አምኖ ነገሩ ሁሉ የሚሰራ ከሆነ ነገሮች ሁሉ ይወድቃሉ። ነገሮች ሁሉ ይከሽፋሉ። ስለ እውነት የሚሰራ ካለ በዚህ ዓለም የሚነሳ ነገር ሁሉ አያሸንፍም። ቢያሸንፍም በስጋ ላይ ነው። በሞት ላይ ስልጣን የለውም። በሞት ላይ እስከዚህኛው መቃብር ላይ ነው የሚያሸንፈው። መቃብር እስከ ማውረድ ወደ ሲኦል ማውረድ ግን አይችልም። የሚችለው ክርስቶስ ነውና በዚህ ላይ ጸናች። ቅድስት አርሴማ ልታሸንፈው ቻለች እንጂ ሊያሸንፋት አልቻለም። በዚህ ላይ ጸናች፣ ምክንያቱም ሀላፊ ጠፊ የሆነውን ነው የዚህን ዓለም ነገር አልፈለገችውምና ሀላፊ ጠፊ የሆነውን የዚህን ዓለም ህይወት ሀብት አልፈለገችምና ና የሰማያዊውን ትፈልጋለችና ባለችበት ጸናች። እንድንጸና መልካም ፈቃዱ ይሁንልን። ባለችበት ጸናች። የንጉስ ሚስት ተብሎ ከመኖር ሃይማኖትን ከማጣት በረከትን ከማጣት ከእግዚአብሔር ከመለየት በዚህ አይነት ህይወት መኖር ይሻላል። ቅዱስ ዳዊት በኃጥኣን ድንኳን ከመቀመጥ ይልቅ በቤት መውደቅ ይሻለኛል ብሏል። በቤት መጣል ይሻለኛል። በቤቱ መራብ ይሻለናል። በቤቱ መጠማት ይሻላል። ማንን ለብሶ ክርስቶስን ለብሶ ማንን ይዞ ክርስቶስን ይዞ ማንን ይዞ ሃይማኖትን ይዞ ማንን ይዞ እውነትን ይዞ ማንን ይዞ ከተባለ የአባቶቻችን ህይወት የአባቶቻችን ጎዳና ይዞ በክርስቶስ ቤት መውደቅ በእጅጉ የተሻለ ነው። የአጣን ድንኳን በምቹ ቦታና ጎዳና ቢቀመጡበት ነገ ይፈርሳል፣ ነገ ይጠፋል። ስለ እውነት ዘውት የሚኖሩ ከሆነ ግን መልካም እየሆነ ሄደ ማለት ነው። ቅድስት አርሴማ በዚህ ጸልላል ትግስቷና ሰነት ጎማቴዎስ ወንጅ እንደተጻፈ ሁሉ በትዕግስት በመከራው ላይ የፀና መከራውን እሱ ያሸንፋል። አሸነፈች። የገረው ሰባት ቀን ጾማቸው አሳደራቸው። አብረዋ የተሰደዱ ሰባ ስድስት ወንዶች ሰላሳ ዘጠኝ ሴቶች ነበሩና እነዚህም በስር ቤት አድርጎ ሰባት ቀን አሰነበታቸው። ስንት ቀን አሰነበታቸው? ሰባት ቀን ምግብ እንዳይቀምሱ አደረጋቸው። ውሃ እንዳይጠጡ አደረጋቸው ኃይለ እግዚአብሔር ይመግባቸው ኃይለ እግዚአብሔር ያሰራቸው ነበርና ከመከራው ወደ ኋላ ሌላች መከራ ከክርስቶስ አይለይም። ህማም ከክርስቶስ አይለይም። ሞትም ከክርስቶስ አይለይም። ስለ እውነት በኖርና ስለ እውነት በኖር ተገመ የሚሆነ እና ክርስቶስን ይዘው እስከ ሰባት ቆይ ከዚያ በኋላ በሰባተኛ እውነት ህንሰማያዊ ጽዋ ሰማያዊ ወረደላቸው ማለትና ሲወርድላቸው ተረበ ተጠብተው ተገርፈው መከራ አግባቸው የነበሩ

ቅድስት አርሴማ ቀረች። በዚህ ጊዜ ምን አለ ንጉስ? የምትፈልጊው ካለ ጠይቂ ይላል። ብቻዋን ዝቀራየና የሆነችው ክርስቶስ ከእሷ ጋር ሁሉንም ነገር እፈልጋለሁ። ገንጋሙ በተባለ ወንዝ ላይ ነበር። በሰይ በዚያ ወንዝ ላይ

ያ ኑር ቅድስት አርሴማ ልታምን ነው፣ ቅድስት አርሴማ ላይ ልታገባ ነው። እና ኑር የቃሏን ድምፅ አነጋገር ስሙ፣ ከእሷ የሚወጣውን የአንድ በቷን ውሳኔ ተሰሩ ትመለከቱ ዘንድ፣ ኑር ወደ ወንዝ ወሮ ከዚያ ከሄደ በኋላ ምናለችው ቅድስት አርሴማ፣ በዚህ አላፊ ጠፊ በሆነው ዓለም መኖር አልፈልግም። ወደ ሀገሬ ወደ መንግሥተ ሰማያት በቶሎ ላከኝ በተሎ ንጉስ ክርስቶስ እየጠበቀኝ ነው። ሰማያዊ ሙሽራ እየጠበቀኝ ነውና ለእርሱ ልሄድ ነኝ ነው ነገር እደህት ወንድሞች፣ አንገትን በዚህ ጊዜ መከራ ለማጽናት ተነሳ። ብዙ ነገር ነገር አለ በዚህ እናታችን ቅድስት አርሴማ አንገቷን በዛሬው ዕለት በሰይፍ ተከለለች ማለት ነው። በረከቷ ይብለይ። በዛሬው ዕለት አረብ ዘጠኝ ሰዓት ላይ አንገቷን ተሰየፈች። ይኸውም በዚያ ላይ ምን ብላ ነበረ ትጸልይ የነበረው ወታደሮቹ ሁለት ሮማውያን ወታደሮች ናቸው የታዘዙ አንገቷን ለመቁራት ሁለት ጠንካራ የተባሉ ወታደሮች ታዘዙ። እነዚያ የቅድስት አርሴማን አንገት ለመቁራት በተዘጋጁበት ሰዓት ላይ አንድ ሰዓት ታገሱኝ፣ ጸሎትን ወደ አምላኬ ላደርስ አለቻቸው። ሁሉ እነሱ ጸሎት ስታደርስ ወታደሩም ተኝተው ነበር፣ ህዝቡም ተኝተው ነበር፣ ሌላው ደግሞ ያንቀላፋ ነበረ። እናታችን ቅድስት አርሴማ ወደ እግዚአብሔር ጸልያ መጨረሻ ላይ ወታደሮቹን ቀስቅሳ ዛሬ የታዘዛችሁትን ፈጽሙ፣ የምድራዊ ንጉሥ የሆነውን የእርሱን ትእዛዝ ፈጽሙ፣ የሰማያዊ ጌታ የኢየሱስ ክርስቶስን ትእዛዝ

አንድቷ ሲቆረጥ አራት ነገር ፈሷል። ስንት ነገር ፈሷል? አራት ነገር ደም፣ ውሃ፣ ወተት፣ ማር ፈሷል። በደሟ እኔና እናንተን የቃል ኪዳን ልጆቿን ታጸናናለች። በደሟ እኔና እናንተን ሰርታ ጠብቃ ትይዘናለች። በደሟ ሀገርን ትጠብቀናለች። በደሟ ሀገርን ታጸናለች። የእናትነቷን ማር ትመግበለች ማለት ነው። በወተቱ የሌምና የናትንት በሆና ከስጋ ከነብስ መከራ ታሳርፍበታለች። በወተቱ ነጭ እንደሆነ ሁሉ የእኛን የሃይማኖት ታጸናበታለች፣ ታነጻበታለች። በ እንዲሁና ስለ ክርስቶስ የመሰከረችበት ነው። ንጉሡ በዚህ አላፊ ጠፊ በሆነ ነገር ሁሉ በያዛት ጊዜ ምንድን ነበር ያለችው? እኔ ነኝ ክርስቶስ ነኝ የማንኛ ያለችው፣ የማን እናንተ የማናችሁ የማናችሁ? እርግጠኛ ያለችው። አዎ ሁሉ ጻድቅ በጊዜው ነው። በመልካም ቀን ሁሉም ጻድቅ ነው። በመልካም ቀን ጻድቆች ምን እንዳለቀኝ፣ በክፉው ቀን በሃይማኖት ቀን በመከራ ቀን በስደት ቀን ሰው ሆኖ መገኘት ያስፈልጋል። እናታችን ቅድስት አርሴማ በክፉ ቀን ሁሉ በዚህ መከራ ላይ ሰው ሆና ተገኝታ፣ በዛሬው ዕለት መስከረም ወደ ሀገሯ ኢየሩሳሌም የሄደችበት ቀን ነው እና የእናታችን የቅድስት አርሴማ በረከቷ ይለን። ሴቶች ሁሉ በምስኪ እስከሞት ድረስ ተደበደቡ። በረከቷ ይለን።